ሰላም፣ ሰላም ነው። እንዴት ነህ? ሰላም ነው። እኔ ጥያቄ አለ። እሺ፣ አንተ ጥያቄ ምንድን ነው? ጊመል አላህ ነው? አንተ እኔ አወቀ ነው። እሱን አንተ በስነ ስርዓት ታወራለህ ከኔ ጋር ክርስቲያን። ጊመል አላህ ይሆነ ማስረጃ አለ። አላህ የሆነ ማስረጃ አለ። ሁሉም ማስረጃ አለ። ትልቁ ላይ ነህ፣ ከፍተህ አሳየን። ችግር የለውም። ያው ትልቁ ላይ አድርገህ ያለህ ከፍተህ የሆነ ስነ ስርዓት ይዘህ ለመጨረሻ ጊዜ

ኢየሱስ ክርስቶስን ዮሐንስ አየውና፣ ምን አለው? ያውና ይህ የእግዚአብሔር በግ አለው። አምላክህ በግ ነው አይደለም? አምላክህ በግ ነው አይደለም? መልስ ሺህ ኢዝ ካሜሎ ፋላህ ይላል አለ። ከመልከት ግን መጀመሪያም ብሎ ገባ ለምታሽ አላቸው። መጽሐፍ ላይ ነው አምላክን በእንስሳት የሚገልጸው? ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ በግ ነው ይላል። ኢየሱስ በግ ነው ይላል መጽሐፍ ቅዱስ ላይ ቃል በቃል አንድ ጊዜ መጽሐፍ ቅዱስ ኢየሱስ በግ የተባለበት ምክንያቱን ለማስረዳት ይላል። በምክንያቱ በኋላ እንመጣለን፣ ግን በግ ይለዋል። ላይ ነውም ነው ጥያቄ ኢየሱስ በግ ነው አይደለም? እንደ መጽሐፍ በግን አይደለም መጽሐፍ ቅዱስ ላይ በግ የተባለበት ምክንያት አለው ምክንያቱ ምንድን ነው አይደለም አንተ ራሱ በደንብ ነው የተባለው ክርስቲያኖችም የኢየሱስ በጎች ተብሏል መጽሐፍ ቅዱስ ላይ በደንብ ስለዚህ ኢየሱስ የእግዚአብሔር በግ ነው እናንተ ደግሞ የኢየሱስ በጎች ናቸው ማለት ነው አይደለም። አዎ ብሉይ ኪዳን ላይ ሳይቀር እግዚአብሔር ልክ እንደ ነቀዝ ነው ተብሏል አይደል? አልተባለም። አንድ ጥያቄ ልጠይቀህ ወንድሜ። አሳየህ ነው አልተባለም ስላልክ ታሳየኛለህ። ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፈው ማን ነበር? ምድር ነው መጽሐፍ ቅዱስ። አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስ ወይ ደግሞ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ፣ ሙስሊም ደግሞ ቅዱስ ቁርአን አለ። ማወዳደሩ ስተት ምን አይደለም? ቀድሞ የተጻፈ ማነው? ቀድሞ የተጻፈ ምናምን። አንዴ የምታወዳድረው ምንና ምን? የተሳሳተን ነገር ስታወዳደር መጀመሪያ ስህተቱ እዛ ላይ እንደሆነ መረዳት አለበት ገብታል አለ ስለዚህ አዳም እያወዳደር ያለው ነገር ሊወዳደር የማይችል ነገር ነው እያልኩ ነው ከመሰረቱ ለምን ከተባለ ቁርአን ከአምላክ ዘንድ የበጣ ቃል ነው መጽሐፍ ቅዱስ ግን ማንን እንዳጻፈውና እንዴት እንደተጻፈ እንኳን አታውቅ ገብታል አለ ማን የጻፈው

ቁርአን ከአምላካችሁ ዘንድ እንደመጣ ማስረጃ ምንድን ነው አልክ? እየነገርኩ ነው። አንተ ደግሞ ከሌላ አልጠይቀህም። ልክ እንዳንተ እንደኔ እንደመለስኩት በመጽሐፍ ቅዱስ ከራሱ ሉቃስ ከየት አምጥቶ እንደጻፈው ንገረን። ይህን የጻፈው ሉቃስ በወቅቱ ነበረ። እራሱ የጻፈው ሉቃስ የክርስቶስ ተማሪ ነበር፣ ደቀ መዝሙሩ ነበር። ኢየሱስ ክርስቶስ ከመረጣቸው ከአስራ ሁለቱ ደቀ መዛሙርቶች ነበረ። ሉቃስ ሉቃስ ነበረ። አንድ ሉቃስ እንደነበር ማስረጃ ነው። ነው ሉቃስ ከአስራ ሁለቱ ደቀ መዛሙርቶች እንደሆነ ማስረጃ ሳያ ወንጌላዊ ነው። ሉቃስ ከአስራ ሁለቱ ደቀ መዛሙርት እንደነበር ማስረጃ ሳያ ወንጌላዊ ነው እያልኩ ነው። ደቀ መዝሙር ሳይሆን ወንጌላዊ፣ ወንጌላዊ ነው። ባደምተ ከአስራ ሁለቱ ደቀ መዛሙርት አልተመረጠም። አራቱ ወንጌላውያን አሉ። እባክህን እኮ ከአራቱ አራቱ ወንጌላውያን እናውቃቸዋለን። እሺ፣ ከነዚህ መካከል አንዱን እየጠየቅኩህ ነው እኔ ማርቆስ፣ ሉቃስ፣ ማርቆስ፣ ዮሐንስ እነዚህ ናቸው አለ ወንጌልን የጻፉለ ያው እነዚህን ኢየሱስ ክርስቶስ መርጧቸዋል። በደንብ ነው የመረጣቸው። በጣም ማርቆስን እንዳሉቃስን ኢየሱስ እንደመረጣቸው ማስረጃ ሳይኛው ከመጽሐፍ ቅዱስ ይቅርታ፣ አሁን በእጄ ላይ መጽሐፍ ቅዱስ የለም። እንዲሁ በሀሳብ ደረጃ ነው ላውራ የነበረው እና ማስረጃን ታውቀዋለህ። የሚገኝ እራሱ ማን እንደጻፈው ጭራሽ ክርስቶስ ያልመረጣቸው አካሎች የሆኑ ግለሰቦች ተነስ የጻፉትን መጽሐፍ እዚህ ከቁርአን ጋር ለመወዳደር ስህተት ነው እያልኩ ነው። እሺ፣ ቅዱስ ቁርአን ለምዶ የምትሉ ተገለጠ። ቅዱስ ቁርአን ለምዶ የምትሉ ቅዱስ ከሆነ ከአምላካችን ዘንድ ስለመጣና ና ከስጠት የጸዳ ስለሆነ ቅዱስ ማለት ነው፣ ንጹህ ማለት ነው። ማ ቅዱስ ማለት አታዳምጠው እንዴ? ንጹህ የሆነ የጸዳ ማለት ማለት ቅዳሴ ከሚባለው ቃል ማለት ነው። ቅዱስ ማለት ወ ስርዳ ቅዳሴ በእናንተ በእስልምና ቅዳሴ የሚባል ነገር የለም። መጽሐፍ ቅዱስ የሚባለው ከዛ የተወሰደ ቃ ለአ ስለ ቅዳሴ ታውቃለህ? ስለ መቀደስ ስለ መቀደስ ታውቃለህ? መቀደሰ ቀደሰ መቅደስ ቅዳሴ ማለት ል ነው አሁን ከዛ ተወስዶ ነው መጽሐፍ ቅዱስ የሚባለው። መጽሐፍ ቅዱስ የሚባለው ከቅዳሴ የተያያዘ ነው። እሻ ቅዱስ መጽሐፍ ቅዱስ ማለት ዳሴ ቅዱስ ማለት የተቀደሰ ማለት ነው። እስኪ በቁርአንኛ አስረዳኝ ቅዳሴ ማለት ምን? ለአዳመጡ እኮ ነው መጽሐፍ ቅዱስ የሚል ቃል የለም። እሺ፣ ቁርአን ላይ ቅዱስ የሚል ቃል አለ ወይ? አዎ፣ አለ እያልኩ ነው። እሺ። አምላካችን አላህ ስብሃነ ወተዓላ ተረጋጋ፣ ቀስ በለ አምላካችን አላህ ስብሃነ ወተዓላ ከስሞቹ መካከል አንደኛ ስሙ ምንድን ነው? ቅዱስ የሚል ነው። ቅዱስ ቅዱስ ቅዱስ የሱ ስም ነው። እሺ፣ በቁርአንም በሀዲስም ላይ ላሳይህ። አሁን ማየት ትፈልጋለህ ከነ ትርጉሙ? ዮሴፍ ላውጣ እና ላሳየሙሙ ላሳየ እ ቅዱስ ማለት አንዱ አምላካችን የአላህ ስብሃነወተዓላ ስም ነው። በቁርአን ላይ ስሙን ጠቅሶታል። ከሀዲትም ከቁርአንም አንዳንድ ማስረጃዎችን ላሳየ። ቅዱስ የሚለው የአምላካችን አላህ ስብሃነወተዓላ ስሙ ነውሳይከና ካችን ል እርሱ አላህ ነው ይላል። ያ ከእርሱ በቀር ሌላ አምላክ የሌለ ንጉሱ፣ ከጉድለት ሁሉ የጠራው ይላል። አየህ አረበኛው ላይ አልቁዱስ ይለዋል። ቅድም ምናልኩ ከጉድለት እና ከማንኛውም ጎደለ ነገሮች የጠራ የጸዳ ማለት ነው ቅዱስ ማለት እያልኩ ነበር። ያና አምላካችን አላህ ስብሐነሁ ወተዓላ በአረበኛው ላይ ሁወላሁ ለ ኢላሀ ኢላ ሁወ አልመሊኩል ቁዱስ ይላል። አልመሊክ ማለት ንጉሱ ማለት ነው። አልቅዱስ ማለት ደግሞ ከጉድለት ሁሉ የጠራ ማለት ነው። ይህ የአምላካችን የአላህ ስብሀነ ወተዓላ አንደኛ ስሙ ነው፣ አልቅዱስ የሚለው ነብያችን ሰለላሁ አለይሂ ወሰለም በሀዲስ ላይ ስብሀን አልመሊክ አልቅዱስ እያሉ ይጠሩታል ማለት ነው። ከጉድለት ሁሉ ነፃ የሆነ የጸዳ የጠራ ማለት ነው። ክርስቲያን ነህ አንተ፣ አይደለ ዮሴፍ በእናንተ ሲተረጉም መልካም ነው ዮሴፍ ጌታ ነው አይደለ እንደ መጽሐፍ ቅዱስ ዮሴፍ ጌታ ነው አይደለም? ዮሴፍ ዮሴፍ ጌታ ነው አይደለም? ዮሴፍ ስምህን ልጠይቅ በየሮ ዮሴፍ ጌታ ነው አይደለም? እንደ መጽሐፍ ቅዱስ ዮሴፍ ጌታ ነው፣ ጌታ ነው እንጂ እራሱ እንደ መጽሐፍ ቅዱስ ዮሴፍ ጌታ ነው ጌታ ሳይሆን የጌታ አገልጋይ ነው ነው። ራሱ እንደ መጽሐፍ ቅዱስ ታመልከዋለህ አለ። ዮሴፍ ጌታ ጌታ አገልጋይ ነው ዮሴፍ እንጂ፣ ጌታ ነው ነው፣ አይደለም ነው። ማስረጃ ላሳየህ መጽሐፍ ቅዱስ ላይ ዮሴፍ ጌታ ነው ሳ ነው። ሙሴ ደግሞ አምላክ ነው። አምላኩ ኖቶሽ በስራኤል አሁን ተመልከት፣ ዝጋ ዮሴፍ ጌታ እንደሆነ ተመልከት፣ ዝጋ አሁንም ፈጥናችሁ ወደ አባቴ ወጡ ለዮሴፍ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኝ። ወደ እኔና አትዘገኝ። እግዚአብሔር ጌታ አድርጎታል። ዮሴፍ ነው። ስለዚህ ዮሴፍ ጌታ ማለት እሺ፣ ትርጉም ንገረና። እኔ ከምናገር በፊት እየጠየኩ እኮ ነው። ጌታ ማለት የማለው ትርጉሙ ንጉሥ፣ ሹም ማለት ነው። የተሾመ ነው። ለሁለት ይከፈላል። ጌትነት አንደኛ መለኮታዊ ጌትነት አለ፣ ሁለት ሁለተኛ ደግሞ የስልጣን ወይም የሹመት ጌትነት አለ። እሱ በመደረግ የሚገኝ ጌትነት ነው። አምላክ ለነቢያት የሚሰጣቸው ሹመትና ስልጣን ነው። ማማለ በዚህ ትርጓሜ ታዲያ አንተ ጌታ ነው ያልከው ዮሴፍን ቤት የትኛው ጌትነት ሰጠው? ስለዚህ ዮሴፍ ጌታ ተደረገ ስለተባለ እሱ የሹመት ጌትነት እንጂ የአምላክነት ጌትነት አይደለም አለ። ጎበዝ። ስለዚህ አሁንም ስለዚህ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እግዚአብሔር ጌታ አደረገው ነው የተባለው። ልክ እንደ ዮሴፍ የኢየሱስ ጌትነት ልክ እንደ ዮሴፍ የስልጣን ጌትነት ነው፣ የሹመት ጌትነት ነው ማለት ነው። ቃል ስጋ ሆነ የሚለውን አንብበል፣ ወደ ሱ እንመጣለን። ችግር የለውም። አሁን ኢየሱስ ክርስቶስ ግን ጌታ ነው ብዙ ጊዜ ስንሰማ፣ ልክ እንደ ዮሴፍ ዮሴፍንም እግዚአብሔር ጌታ አደረገው ተባለ ልክ እንዲሁ ኢየሱስንም እግዚአብሔር ጌታ አደረገው ነው የሚለው። ታውቃለህ፣ በመደረግ ያገኘው ጌትነት። ስለዚህ የኢየሱስ ክርስቶስ ጌትነት የሥልጣን የሹመት ጌትነት እንጂ የአምላክነት ጌትነት አይደለም ማለት ነው። ቅድም ምን አልከኝ? ያላባት ለምን ተወለደ? በእናት ብቻ ታምር ይሆን ዘንድ ነው። ታምር ታምር ይሆን ዘንድ ነው እሺ። ታምር ይሆን ዘንድማ አይደለም። ምን ታምር ታምር ሊሆን ዘንድ ነው። ዘንድ አይደለም፣ ታምር ሊሆን ዘንድ ነው። ታምር ማለት ምን ማለት እንደሆነ ታውቃለህ? ዮሴፍ ዮሴፍ ላይ በጭቃ ይታወቃላሉ እያንዳንዱን እያጠራሁልህ እንደሄድ ጠይቅና አዳምሽ ተአምር እንደሆነ በላኩ ገብርኤል ነው በቁርአን ላይ ለማርያም የነገራት ራሱ ማለት ነው። ወሊነጃለሁ አየተን ላክሻላ ተአምር ላደርገው ዘንድ ነው ብሎ ሻል ይላታል። ስለዚህ ክርስቶስ ኢየሱስ ከአፈጣጠሩ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ህግ የወጣ ነገር ማለት ነው። እሺ ከተለምዶ ከተፈጥሯዊ ህግ የወጣ ነገር ያ ማለት እኛ የሚታወቀው በህጉ እንትን ምድር ላይ ስንኖር ከተገናኘ አይወለድም ልጅ አይደለ። ነገር ግን አምላክ አላ ስብን ከዚህ ወጣ ያለ ነገር ካደረገ፣ ከሰው ህግና ስርዓት የወጣ ነገር ካደረገ ያ ተአምር ይባላል። ስለዚህ ክርስቶስ ስለባለ ያለ ወንድና ያለ ሴት ግንኙነት ከሴት ብቻ ያለ አባት በመፈጠሩ ተአምር ተደረገ ማለት ነው። ስለዚህ አምላክ በሌላም ሰው ላይ በአንተ ላይ ከፈለገ ማድረግ ይችል ነበር፣ ግን በአንድ አካል ላይ ለማድረግ እንደዛ ላይ ነቸው ይህ እኮ በገገማ ዝም ብሎ እኮ በፈጣጣው ዝም ብሎ መካዱ እኮ ነው አሁን እኮ አንተ ያልከኝ እንዳል ዝም ብዬ ማለት ይችላል ለምሳሌ አሁን ለምሳሌ ማንም የሚመሰክረው ነው መጽሐፍ ቅዱስ ቀድሞ እንደተጻፈ ከቁርአን ማለት ነው ከክርስቶስ በፊት ከአምስት መቶ ዓመት በኋላ ማመድ እንደተነሳ ይታወቃል ማንም ሙስሊም የሚያምነው ጉዳይ ነው ገባ አሁን እንዳንተ ዝም ብዬ ግግም ብዬ እንትን ማለት ነው እሺ ብዬ መቀበል ማለት ነው አሁን ክርስቶስ የሚረዳም አይደለም፣ ነው የሚጠይቀው ነው አያውቅም። የሚመለስለት የሚያዳምጥ አይደለም። ከላይ ዳንኤል የተናሳው ሰላም፣ እሱ ሰላም አለይኩም ብያለሁ። ሰላም ልክ ነው። የገባው ማነው? ታዳይል ታዳይል ነው የሚለው የሚረዳ ሰው መሆን አለበት። ሰላም ነው እንዴት ነው? ተአምር ማለት ነው ማለት እንደሆነ አያውቅም።

እዚህ ሳይሆን አንተ እንትን አይደለህ የምትመራኝ። አዳምጥ፣ ልመልስልህ። ከዚህ በፊት አንጫጭቼ ነው የላከውልህ። አዳምጥ፣ መልሶ ነው እሺ። አስራ ሰባት ሺህ ሰው እኮ ቁጭ አድርገህ ድራማ ሰርቶባቸዋል። እነዚህን የዋሆች ገብቷቸዋል። መቼ፣ በምን መረጃ የከፈከው? አዳምጥ አዲስ ነው እፎይ አዳምጡ። ከዚህ በፊት ከኔ ጋር እንዳላወራ ማንም ሰው ከኔ ፊት መጥቶ ማውራት አይችልም እያለ ድራማ ሰርቶባቸዋል። መንጋዎችም እንደዚያ እያለ ያወራሉ። ብዙ ድራማ ሰሩ። ይሄን የሰሩት በእንዲህ አይነቶቹ የዋህ ላይ ትልቅ እንደ ጀግና አድርገው ራሳቸውን ለመቅረጽ ነው። እነዚህ ሰዎች ወደ ሙስሊሞች ጋር መጥተው እንዳያዳምጡባቸው እነሱን ለመድፈን ማለት ነው። ነገር ግን ከኔ ጋር አውርተው ነበረ። ሄድና ጠይቀው። ሁሴን ጋር አውርተህ ነበር ብለህ ጠይቀው። ገቷል አለ። ደጋሄን ሄዳት እንድጠይቀው ከኔ ጋር አወራ አንተ አሁን በምትፈልገው መንገድ በሆስት ማለት ነው። መጣ ካላስ ይሁን። ልክ እናንተ ክርስቲያን ልጆች ናቸው አዳምጠው ከሱ ጋር የስድቡን መዓት አይሻን እንደዚህ መሐመድ በዘጠኝ ዓመቷ አደፍራት ምናምን ብሎ ያውራቸዋል። ከዚያ መጥተው ልክ እናንተ ገስት ላይ ገቡና ጠየቁ እነዚህ ልጆች አይሻን ሙሐምድ በዘጠኝ ዓመቷ ተገናኝቷታል፣ ምናምን እያለለዋል። ማን ያላቸዋል? ውሸት ነው እንዴ? ውሸት ነው፣ ውሸት ነው። ይሄ ነገር ውሸት ነው ነው። እመጣለን። አዳምጥ፣ ለመጨረሻ ጊዜ አዳምጥ። እሺ፣ አይደለም ውሸት ነው። ይሄ አሁን አይሻን በዘጠኝ ዓመቷ ሙሐመድ አገኛት፣ ተገናኛት ማለት ማለትማ። ለምን አትረጋገል? ርዕሱን ቀየረ። የሱታለ እኔ ከሱ ጋር ያወራውን እንዳላወራ አድርጎ ስለሸወዳችሁ ለእናንተ ብዬ ነው አሁን የምነግራችሁ እሱን ርዕስ አድርጌ አንዴት ደቂቃ ማውራት ፈልጌ አይደለም። ግን እንዲህ አይነቶችን የዋህ ልጆች በሆስት አውረተኛ ያቅም እያለ ስለሚዋሻቸው ነው። ምናልባት ክርስቲያኖች እየሰሙ ስለሆነ እዚህ አዳምጡ። ለመጨረሻ ጊዜ ስለጀመርኩት ልክ እንደእናንተ ክርስቲያን ልጆች መጡና እዚህ ገብተው እንዲህ እንዲህ እያለ ስላሻ እያወራ ነው አሉ። የዛኔ እንዲህ አይታወቅም ነበር። ስድቡን ከጀመረ በኋላ ነው እንዲህ። ተሳዳቢን ታነግሳላችሁ። በጣም ታሳዝኑት ቸዋል ቁጭ ብለው እስኪ ስለምነቱ ያስተምር። መቶ ሰው ከተሰበሰበ አጠገቡ እኔ አደንቃቸዋለሁ ግን አንድ ክርስቲያን ዛሬ ላይ ወስዶ ለላይፍ እንዲከፍቶ መሀመድ እንደዚህ ነው ካለ ሙሉ ክርስቲያን ህዝብ መጥቶ ከሱ ጎን ይቆማሉ፣ ይሰሙታል። ቻ ስለ ክርስትና ተናገርና ወንድ ከሆን ከንተ መቶ ሰው ከተሰበሰበ እኔ ለቲክቶክ ለቅቄ ነው የማወጣው። ምንም ስለምነታቸው ተ እንደ አጠቃላይ። ከዚያ በኋላ እንዲህ እያለ ነው ሲሉኝ ሄዱና እንዲህ ያለውን ሰው ይዛችሁትን አልኳቸው። ከዚያ በኋላ ሄደው ነገሩ ልጆቹ ልጁ ነገረውና ቀጥታ መጣ። ገስት ላይ አስገባኝ አለ። ከታች ነግረዋለ መትቻለሁኝ አለኝ። ከዛን አሻልኩት ካስገባሁ በኋላ ምን አለ ስለው፣ በገስት ላይ አልሄድም አለኝ። ሁሴን ቤት ላይ ያለ ነው ይህን የተናገርከው ከሱ ፊት ተናገር በለው ብዬ ማለት ነው። በገስት ላይ አልሄድም አላለኝ። ከዚያ በኋላ ምን አልኩት፣ ምንድነው የሚፈልገው ስለው፣ በቃ በሆስት ይምጣና ላወራዋለሁ ችግር የለውም። ሄድና በሆስት ይጠብቀሃል፣ እኔ ገስት ላይ ሁሉንም ልጆች ላይ ወርዳቸው አልኩት። ሄደ ልጁ። ከዛ ነገረው ነግሮታል አሉኝና ልጆች ጻፉልኝ። ከዛ ከገስት ላይ ሁሉንም የማወረድኳቸው መጣ። በሆስፒታል ሰላም ካልኩት በኋላ ቪዲዮ አለላችሁ ምናልባት ያላያችሁ ካላችሁ፣ ክርስቲያኖች ለእናንተ ነው ይሄን እየነገርኩኝ ያለሁት። ከማንም ከኔ ጋር አውርቶ ያውቅም እያለ ስለሚሸውዳቸው ብዙ ጊዜ ማለት ነው እንዲህ አይነት ድራማ በጭንቅላታቸው ላይ ስለሚጫወቱባቸው በሆስፒታል መጣና አይሻን በዘጠኝ ዓመቷ ተገናኝተሀል ወይም ወሲብ አድርገዋል ብለህ አውርተሃል እንዲያልኩት አዎ ብያለሁኝ። እስኪ እሱን እንግዳውን አውጣና አሳየን አልኩት። እኔ ብቻ ነው ያልኩት። ከዛ መውጣት አልቻለም። እኔ አይሻን ታዲያ እንዲህ ይህ ብልግናው ቃል ማለት ነው መናገር አልፈልገውም፣ ይገባቸዋል። አይሻን እንዲህ አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳደበና ሄደ። በቃ የመጨረሻ ይሄ ነበር። አውጥቶ ማሳየት አልቻለም። እሱ ያገኘው እናታችን አይሻ ጋር ነቢያችን ስለ ላ ለም አይሻ ጋር የተናገረችው ሐዲ አለ ተዘወጀኔ ረሱሉ ላ ስለ ላ ለም ወአነ ቢንት ስተሲኒን ወበና ዓለያ ወአነ ቢንት ቲስዒ ሲኒን ነቢይ ሰለላሁ ዓለይሂ ወሰ ለም ከእኔ ጋር በዘጠኝ ዓመቴ ትዳርን መሰረቱ የሚለው ሐዲስ አለ። ወሲብ አደረጋት ማለት ነው ብሎ ይሸውዳቸዋል። እሱ ብቻ ነገር አይደለም የሚያመጣው፣ ሁሉም ክርስቲያኖች ሁል ጊዜ የሚያወሩት ወሬ ነው። ይሄን ቃል አውጣ እናንተ አሳየኝ እያልኩት አይሻንታኔ መሐመድ እንዲህ አደረጋት አላደረጋት ምናገባኝ ምናገባኝ ማለት የለም፣ ቃሉ ግን ገብታችኋል። ያንን በቃ እንደዛ ብዬ እረዳለሁ። ይሄ ነው። አውጥቶ ማሳየት አልቻል። ከዛ ተሳድቦ ሄዳል። አይ ሙሐመድ ሄዳል ድል አድርግላቸው ሄዳ፣ አለቀ በቃ። ከዚያ በኋላ ብዙ ጊዜ ክርስቲያኖች መጥተው እዚህ እድል ሰጥተነዋል። ሆስት ይዞ እንዳያዝ፣ ውሸቱና ቅጥፈቱን እንደፈለግ ታወራለህ በሆስት ላይ ማንም አያስቆምህም። እንደዛ አያስኬድም። ነገር ግን በዚያ በመሳር ከመጣ እንደው ጥያቄውን መልሶለት ካላቸው ክርስቲያኖች ከዚህ በፊትም አሁንም እደግመዋለሁም ልክልህ፣ ከዚህ በፊት መጥተው ጠይቀው ልጆች እሺ ብለው ሂደው ነበረ። እዚህ ገስት ይምጣና እኔ ትንሿ ላይ ሆናለሁኝ እሱ ትልቁ ላይ ይሆናል። እዛ የሚቀደደው እዚህ መቶ ያውራ። ለእኔ ብቻ አይደለም። በቀጣዩ ቀን እኔ ወላሂ እሱ ቤት ይሄዳለሁ፣ ቃል ገባላቸዋለሁ። ስለ ክርስትና ላወራው ዘንድ ማለት ነው። እሱ እዚህ ይምጣና እዛ የሚቀደደውን ስለ ስልምና ያውራ። ወላሂ ስልጣን ሁሉ አሳልፌ ሰጠዋለሁኝ፣ አድሚን አድርገዋለሁኝ። ማንም ሰው እንዳይናገረው እንዳይሰድበው፣ ኮሜንቱን ዝጋ እዝጋለታለሁ። ብቻ እዛ የሚያወራው የሚቀደደው መቶ እዚህ ያውራ። እኔ በሱ ቤት በቀጣይ ቤት ይሄዳለሁ፣ እንደፈለገ ይቆጣጠረኛል። እሱም እዛ እኔ ስለ ክርስትና ብቻ ጠይቀዋለ። እዚህ በገስት የተፈለገው ለምንድን ነው? ከዚህ በፊት የደርሰት እኔ እዛ ደም እዛ ከሄድኩኝ እንደፈለገ ሚውት ሊያደርገኝ ምናምን ምናምን ብሎ መልሶላቸዋል። ስድብህን ብቻ እንደሆነ ታውቃለህ። ዝርግ ለመሳደብ ነው። በኋላ በቀጣይ እናንተ ቤተኛ ስለ ክርስትና ግደሉት። አይመጣም ከመጣ ሞትና ትንሳኤ እንደሚሆን ያውቀዋል። ሙስሊሞች ቤት ገብቶ አወራ ማለት ይሄ ሰው በቃ ገበያ ተዘጋች፣ የመጨረሻ ጊዜው ትሆናለች። እሺ፣ ጥያቄ ያለውን ጠይቅ ይችላል። ቢዛ ከላይ ብዚያ ነው። ሰላም ከላይ ብዚያ ሰላም፣ እንዴት ነሽ? ሄሎ መለሰች መለሰች እሺ መለሰች። ትብራች በዚያ ጥያቄ አለሽ? አሎ ጥያቄ አለሽ? እሱ እውነተኛው ሶስት እግዚአብሔር አለ ብሎ ነው የሚያምኑ እና እስልምናም ላይ ጥያቄ ካለው አንዳንድ ነገር እስልምና ላይ እየጠየቀ ነበር። ትክክለኛ ኦርቶዶክስ እሱ ነው። በቃ እግዚአብሔር ሶስት እግዚአብሔር አለ ብሎ ነው የሚያምነው። ሶስት እግዚአብሔሮች አሉ። እሺ ጥያቄ ያለው ክርስቲያን ካለ አግባት ይችላል። ሶስት ቁጥርን ጻፍና አስገቡት። አድሚኖች ካላችሁ በተራ አስገባችሁ። አድሚኖች ያላችሁ በተራ አስገባችሁ። እሺ፣ ታብ አድርጉ። ኮፒ ሊንክ አድርጉ። ገዝት ላይ ልካችሁ የምትገቡ የማታወሩ ከሆነ አስወርዳችኋለሁ። ገዝት ላይ ያሉ ሰዎችን እንትን አድርጉ፣ አስገቡ በተራ ታፕ ታፕ አድርጉ። እሺ፣ ያ ጀማ ታፕ ታፕ፣ ኮፒ ሊንክ አድርጉ። ሁላችሁም አንድ ጊዜ ሪፖርት አለው መሰለኝ። እሱ ፖዝ እየሆኑ እንትን እያለ ነው። ልጆች ኮፒ ሊንክ አድርጉ። እኛ ገስት ላይ መዝሙር የሚከፍትልን ሰው አላጣንም። ማተሚ እሷ የአዲስ አበባ ልጅ እ የሶሳ ልጅ ስብከት ና በሰ የጠቀሰው ኢየሱስ ተናግራ ሙታለች። ና እኛ ኢየሱስ እኛ ፊት ስለ ኢየሱስ መናገር ወላሂ ለአባይ ምንድን ነው የሚባለው ተረቱ? ለአባይ ምንጭ ነው ምናምን የሚባል ነገር አለ ና አባይ ልጅ ውሃ ጠሞ የአባይ ልጅ ውሃ ጠሞ አይነት ነገር ከማንም በላይ እናውቀዋለን።